ሰላም ጤና ይስጥልን። የተከበራችሁ ውድ ያለማ አካዳሚ ቤተሰቦች እንዴት ናቸው? ደህና ነኝ እኔ። እስኪ ዛሬ ደግሞ ውስብስብ ፊደላትን ወይም ዲቃላ ፊደላትን እናያለን ማለት ነው። ጀማሪ ከሆናችሁ በደንብ ተከታተሉ ማለት ነው። በደንብ በደንብ ተከታተሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መልካም ትብብራችሁ አይለኝ ማለት ነው። በውስጥ መስመር ለመማር በ0953 0915915956 በማንኛውም ሶሻል ሚዲያ አማራጮች ማለትም በኢሞ፣ በዋትሳፕ፣ በቴሌግራም ደውሉልን፣ ሰዓት ያዙ ማለት ነው። ወደ ትምህርቱ ስንሄድ እቺ ኋ ትባላለች። ኋ፣ ኋ፣ ሟ፣ ሟ፣ ሟ፣ ሷ፣ ሷ

ከሌሎች ትለያለች። እቺ እ የምትባለው በጣም አሪፍ ኦኬ። ኋ፣ ዟ፣ ዟ፣ ዟ፣ ዟ ዣ ዣ። ከዚህ ጋር እንዳይመሳሰልባችሁ ይሄ ዟ ነው፣ ይሄ ደግሞ ዣ ነው። ዟ እና ዣ ይለያያሉ። ዟ

ጿ ፖ ፖ በጣም አሪፍ እሺ እናንተ ደግሞ አንድ ጊዜ በሉልኝ እች ማነች ጎበዝ እችስ ሟ፣ ሟ በጣም አሪፍ። እጅስ ሷ፣ ሷ። እሺ። እጅስ ሯ፣ ሯ። ጎበዞች። እጅስ ሷ፣ ሷ። እጅስ ማን ትባላለች? ሿ። ጎበዝ። ሿ

ፖ በጣም አሬ ወደ ታች ደግሞ አንድ ጊዜ እንበለው። ኋ ቧ ጯ ሟ

ጓ ፖ ቋ ጧ። በጣም አሪፍ በጣም አሪፍ። እስኪ እናንተ ደግሞ አንድ ጊዜ ይበሉኝ ማለት ነው። እች ማነች? ጎበዞች እችስ

ቋ እችስ አ አ አ እሺ፣ እቺ ማነች? ጧ ጧ ጧ። እሺ፣ ማነች? ነች እቺ ኳ ኳ ኳ። በጣም አሪፍ፣ በጣም አሪፍ። እያንዳንዱ ስምንተኛ፣ ስምንተኛ እንበላቸው ቢያንስ ስምንተኛ ስምንተኛ አድርገን ብንይዝ እቺ የሐመር ውሃ ስምንተኛ ውሃ ትባላለች ማለት ነው። እቺ ደግሞ የበ ስምንተኛ ቧ ቧ እንደ ስምንተኛ እንኳ ብንቆጥራቸው ማለት ነው። ቧ እች ደግሞ የአ ስምንተኛ አ አ እች ደግሞ የጨ ስምንተኛ ጯ ጯ እች ደግሞ የመ ስምንተኛ ሟ እቺ የቨ ስምንተኛ

ሿ እች የዠ ስምንተኛ ዧ እች የፈ ስምንተኛ ፏ እች የሰ ስምንተኛ ሷ እች የነ ስምንተኛ ኗ እች የደ ስምንተኛ ዷ እች የፈ ስምንተኛ ፏ እች ከዚህ ጋር ደግሞ የሸ ስምንተኛ ሿ የኘ ስምንተኛ ኗ የጀ ስምንተኛ ጇ የጸ ስምንተኛ ጿ ከዚህ ጋ ጓ የገ ስምንተኛ ማለት ነው። የፐ ስምንተኛ ደግሞ ፖ የቀ ስምንተኛ ቋ የአ ስምንተኛ እ የጠ ስምንተኛ ጧ የሀ ስምንተኛ ወይም የብዙሀን ውሀ ስምንተኛ ደግሞ ኋ ኋ ኋ? እንዳለ አብዛኛው የመጡ ማለት ነው። ከቤታቸው ከእያንዳንዳቸው ቤተሰብ በአራተኛ ፊደሎች የመጡ በአራተኛ ፊደሎች። ለምሳሌ እቺ ሀ አራተኛዋ ሀ ትመስላለች፣ እግሯ ግን አግዳሚ አላት። ሶስተኛዋ እግሯ ላይ አግዳሚ አላት። ስለዚህ እቺ ሀ ሁዋ ሁዋ ሁዋ ሁዋ የምትባለው ሁዋ ሁዋ ሁዋ ሁዋ። እቺ ደግሞ የመን አራተኛ ትመስልና አግዳሚ አላት ማለት ነው እግሯ ላይ። የምትባለው ደግሞ ሙዋ ሙዋ ሙዋ ሙዋ ሙዋ። እች ደግሞ የሰ አራተኛን ትመስላለች፣ ግን ታች ላይ አግዳሚ አላት። ስሟ ደግሞ ሱዋ ሱዋ ሱዋ ሱዋ ሱዋ ሱዋ። እች ደግሞ የረ የመጀመሪያዋን ነው የምትመስለው፣ ግን ሩዋ ሩዋ እዚህ ላይ አግዳሚ አላት ሩዋ ሩዋ እቺ ደግሞ የሰ አራተኛ ነው የምትመስለው ግን ታች ላይ አግዳሚ ያላት ቀኝ ግሯ ላይ ስሟ ደግሞ ሱዋ። ከእሳቱ ሰ አራተኛ ነው የምትመስለው ግን አግዳሚ ያላት ማለት ነው ቀኝ ግሯ ላይ ሱዋ፣ ሱዋ፣ ሹዋ፣ ቁዋ፣ ቁዋ። የእያንዳንዱን ሁለተኛ ፊደል ወስዳችሁ ዋን መጨመር ማለት ነው። ሁዋ፣ ሙዋ፣ ሱዋ፣ ሩዋ፣ ሱዋ፣ ሹዋ ቁዋ ዋን ዋን መጨመር እንደዚህ ያደረጋችሁ መለማመድ ቻላችሁ ማለት ነው። በድጋሚ ለቻናሉ አዲስ ከሆናችሁ በውስጥ መማር ትችላላችሁ ማለት ነው። መማር የምትፈልጉ በ0953615956 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ማለትም በኢሞ፣ ዋትሳፕ፣ ቴሌግራም ደውሉልን፣ ሀይበሉን ማለት ነው። መማር መጀመር ትችላላችሁ ማለት ነው። ለዛሬ የነበረን ትምህርት ወይም ቆይታ ይህን ይመስላል። በሌላ ቪዲዮ ወይም ትምህርት እስክንገናኝ ሰላማችሁ ይብዛ። ቻው።